በሰሜን ወሎ ውርጌሳ ከተማ ላይ ሁሉም ባንኮች ተዘግተዋል ማለት ነው። እንግዲህ ባንኮች የተዘጉበትን ምክንያት ባናውቅም፣ ያው እንግዲህ ባንክ ቤቱ ላይ ያሉት ገንዘቦች በሙሉ በመኪና ተጭነው ተወስደዋል ማለት ባንኮች ተዘግተው ነው ያሉት ማለት ነው። እንግዲህ ማህበረሰቡ በዚህ አጋጣሚ ሮመዳንም ከመሆኑ አንጻር ምንም ብር እንኳን አውጥተው የሚፈልጉትን እንኳን የሚገዙበት ሁኔታ ላይ አይደለም ያለ ነው። ያው እንግዲህ ትላንትና ጀምሮ ያው እስከ ዛሬም ዝግ ነው ማለት ነው። ዐለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴናችሁ? ደህና ናችሁ ወይ? ከእኛ ጋር እንግዲህ ትላንትና የተፈጠረው ነገር ሙሉ በሙሉ አሰምቻችኋለሁ። እንግዲህ ከዛ በኋላም ቪዲዮ አልሰራሁላችሁም። ያው እንግዲህ በሀገራችን የመብራትም ችግር ስላለ መብራት አልነበረም። በመብራት አለመኖር ጉዳይ ደግሜ ምንም የተፈጠረውን ነገር ያሳወኳችሁ ነገር የለም። እንግዲህ ሁሉንም ነገር በትላንትናው በውለው ጦርነት ምን እንደተፈጠረ ተፈጠረ ምን እንደተካሄደ ያለውን ነገር በግልጽ የምነግራችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ምልክቷን እያበራችሁ ቤተሰብ ሆኑ የተለያየ መረጃዎችን ስለ ሀገር ታገኛላችሁ ማለት ነው። ደግሞ ለቤቱም አዲስ ከሆናችሁ ላይክ በማድረግ ጀምሮ ቪዲዮ ማለት ነው። ትላንትና እንግዲህ ከጠዋት ጀምሮ እስከ ማታ ድረስ ያላቋረጠው ከባድ ጦርነት እየተካሄደ መዋሉ እየታወቀ ነው። እንዲሁም በሰሜኑ ወሎ ማለት ነው እንግዲህ ውዶች፣ እንደ ጦርነቱ ክፋት ከጠዋት ጀምሮ እንደ ማታ ድረስ እንደመዋጋታቸው ሁኔታ፣ ምንም በንጹሐን ላይ የደረሰው ጉዳት ምንም ነገር እንደሌለ ነው የሚያመለክተው ማለት ነው። ውድ ተመልካቾች እንግዲህ ከወታደር ምን ይሙት ምን ይሞት እስካሁን የምናውቀው ነገር የለም ማለት የምናውቀው ነገር የለም። እንግዲህ እስካሁን የምናውቀው በንጹሃን ላይ ምንም ጉዳት እንዳልደረሰ ምንም የተፈጠረ ነገር እንደሌለ ነው የምናመለከተው። ብዙቻችሁ ተጨናንቃችኋል። ብዙቻችሁ ጨንቋችሁ ነበረ፣ ነገር ግን ምንም የተፈጠረ ነገር የለም። በማህበረሰቡ በንጹሃን ላይ የደረሰ ችግር ጉዳት የለም ማለት ነው። እንግዲህ በትላንትናው ጦርነት የተነሳ ብዙ ነገሮችን አይተናል። እንግዲህ ብዙ ነገሮች ተከስተዋል። በትላንትናው ጦርነት ምክንያት የተፈጠረ ነገር አለ ማለት ነው። እሱንም በዝርዝር የማስረዳችሁ ይሆናል ማለት ነው ውዶችዬ። እንግዲህ ጦርነት በተነሳ ሰዓት ብዙዎቻችሁ ፌንት የምትነቅሉና የምትጨናነቁ ሰዎች አላችሁ። በመጨናነቅ ምንም የሚገኝ ነገር የለም። እንግዲህ ዱዓ ከማድረግ ውጭ የሚፈጠር ነገር የለም። እንግዲህ ጦርነት ሲባል ብዙ ነገሮችን ነው ይዞ የሚመጣው ማለት ነው። ውዶች ይህ እንግዲህ በእኛ አካባቢ በሰሜን ወሎ ውርጌሳ ከተማ ላይ ሁሉም ባንኮች ተዘግተዋል ማለት ነው። እንግዲህ ባንኮች የተዘጉበትን ምክንያት ባናውቅም ያው እንግዲህ ባንክ ቤቱ ላይ ያሉት ገንዘቦች በሙሉ በመኪና ተጭነው ተወስደዋል ማለት ነው። ወደ ቤት እንደወሰዱት የምናውቀው ታሪክ የለም። ነገር ግን አሁን ላይ ባንክ ሙሉ በሙሉ ሁሉም ባንኮች ተዘግተው ነው ያሉት ማለት ነው። እንግዲህ ማህበረሰቡ በዚህ አጋጣሚ ረመዳንም ከመሆኑ አንጻር ምንም ብር እንኳን አውጥተው የሚፈልጉትን እንኳን የሚገዙበት ሁኔታ ላይ አይደለም ያለ ነው። ያው እንግዲህ ትላንትና ጀምሮ ያው እስከ ዝግ ነው ማለት ነው። ባንኮች ሁሉም ባንኮች ተዘግተዋል፣ ያሉትም ገንዘቦች ተጭነው ተወስደዋል ማለት ነው። ምንም ገንዘብ በባንክ ቤቱ እንደሌለ ነው የሚያመለክተው ማለት ነው። ውዶች እንግዲህ ጦርነት በተነሳ ሰዓት ብዙ ጊዜ ንጹሃን ነው የሚጨናነቀው። እንግዲህ ወታደር አንድ ጊዜ ሆን ተብሎ ለጦርነት ተነስቶ እስከገባ ድረስ ምንም የሚያሳስብ ነገር የለም። ነገር ግን እኖር ባይ ሰርቼ አድር ባይ ህይወቴን አሸጋግር ባይ ቤተሰቦችን አስተዳድራለሁ ባይ ልጆችን አሳድጋለሁ ባይ በዚህ መሀል እየተጎዳ ያለው ንጹሃን ነው ማለት ነው። ስለዚህ እንግዲህ የዛሬው መረጃዬ ይህን ይመስላል ማለት ነው። ያው እንግዲህ ምን ኬዙ ምን እንደሆነ ባናውቅም ለሁል ጊዜው የሚዘጋ ለትንሽ ጊዜ የሚዘጋ ባናውቅም፣ ውርጌሳ ሙሉ በሙሉ ባንኮች ተዘግተዋል ልላችሁ ፈልጌ ነው ማለት ነው። ያው እንግዲህ ብዙዎቻችሁ በጦርነቱ ምክንያት ቤተሰቦቼ ቤተሰቦቼ የምትሉ ሰዎች አላችሁ። በንጹሐን ላይ ምንም የደረሰ ጉዳት የለም፣ እንደነገርኳቸው ማለት ነው። ውዶች እንግዲህ ሮመዳን ነው። ሮመዳን ላይ እንግዲህ የሚደረግ ዱዓ ጠብ አይልም። ሁላችሁም ለቤተሰቦቻችሁ ጤንነት ለሀገራችሁ ሰላም ሁላችሁም ዱአ ብታደርጉ የተመረጠ ነው ማለት ነው። ብዙ ጊዜ በጭንቀት እና በሀሳብ አይምሮ ጭንቀት እየተያዘ ሰው በሽተኛ እየሆነ ያለው ሀገር ላይ የመሳሪያ ድምፅ የሚሰማው ማህበረሰብ ሳይሆን ሀገር ላይ ጦርነት በተነሳ ሰዓት ውጭ ሀገር ያሉ ልጆቻቸውን እዚህ ያስቀመጡ ቤተሰቦቻቸውን ለቤተሰቦቻቸው የሚጨነቁ ለልጆቻቸው ለወዳጅ ዘመዶቻቸው የሚጨነቁ ብዙ ማህበረሰብ ልጁን ጥሎ ይሄድ ያለ ብዙ ነገሮችን ትቶ ይሄድ ያለ እንደገና ደግሞ ብዙ ጭንቀት ያለበት እህት ወንድሞች አሉ። እና ለእነሱ ትልቅ ተጽዕኖ ነው የሚፈጥረው ማለት ነው። እዚሁ ላይ አገል ላይ ያለው ሰው ምንም የሚመጣበት ነገር የለም። ምክንያቱም ሁሉንም ነገር አውቀን ተቀብለን ነው የምንኖረው እና በጣም ግራ የተጋባ ነገር ነው እንግዲህ። መቼ ሰላም እንደሚሆን የሀገራችን ወቅታዊ ሁኔታ እንዴት እንደሆነ በዚህ ላይ ጦርነት በዚህ ላይ የኑሮ ውድነቱ ጭስ ጭስ ብሎ ያለ ያላቸውን ገንዘብ እንኳን በስነ ስርዓት አውጥተው እንዳይጠቀሙ የሚሆንበት ወቅት ላይ ነው። አሁን ያለ ነው ማለት ነው። ምክንያቱም አሁን ገንዘብ እናውጣ ብለው ወደ ውጫሌ፣ ወደ ሀይቅ እንዲሁም ወደ መርሳ በሚጓዙበት ሰዓት አሁን ላይ ቤንዚም ተወዱ ተብሎ የሌለ ነው። ትራንስፖርቱ ውድ ነው ማለት ነው። ስለዚህ አንድ ሺህ ብር ለማውጣት 2300 የመሸዋር ከፍለው ያንን ብር አውጥተው የሚመጡት ማለት ነው አንድ ነገር መግዣ የሚሆናቸውን እና በአካባቢ ባንክ ሲዘጋ ማህበረሰቡን ያጨናንቃል ማለት ነው። ምክንያቱም ያለ ባንክ እንቅስቃሴ ስለሌለ ማለት ነው። በኪሳችሁም ብትይዙ ገንዘብ አውጥቶ በኪስ ለመያዝም በጣም ከባድ ሁኔታ ላይ ነው ያለ ነው አሁን ማለት ነው። የያዝነውን ይዘን በቀን የምናጠፋትን እያወጣን ነውና የምንጠቀመው በዛ ላይ እንግዲህ ባንክ ሲዘጋ አስቡት ምን ያህል ችግርና ሙሲባ እንደሚመጣ ማለት ነው፣ እና በጣም ችግር ነው። አሁን ላይ ያለንበት ሁኔታ በጣም አስቸጋሪ እና ያሳዝናል። ሮመዳንም ከመሆኑ አንጻር ሮመዳንን በስነ ስርዓት ሰው ዱአ እያደረገ ሶላት እየሰገደ እንኳን እንዳይጾም፣ መስጊድ ላይ ሶላት በሚሰግዱበት ሰዓት ከባድ መሳሪያ ሲወዲቅ ምን ያህል ጊስም ቆራርጦ እንደሚጥል ምንም ታውቃላችሁ። ብዙዎቻችሁ ሀገር የከረማችሁ ሀገር ላይ ያላችሁ እንዴት እንደሆነ የመሳሪያው ድምፅ እንዴት እንደሚያደርግ በህፃኖች ላይ ምን አይነት ድንጋጤ እንደሚያደርስ ሁላችሁም ታውቁታላችሁ። የማታውቁትም ብዙዎቻችሁ በድምፁ እየሰማችሁት ነው። በድምፁ እንኳን ሰምታችሁ ምን ያህል ያሸብራል፣ እና በጣም አስቸጋሪ ሁኔታ ላይ ነው። አሁን እንኳን መሄጃ ማጣት ነው እንጂ ኢትዮጵያ ላይ መቀመጥ ምንም በጭራሽ አስፈላጊም አይደለም። ለመኖር ራሱ በጣም ነው የሚያስጠላው። የኑሮ ውድነቱን በጣም ቀጥሏል፣ መጨመር እንጂ መቀነስ የሚባል ነገር የለም። በተለይ ዘይት ላይ በጣም ከባድ ከባድ የሚባል የዋጋ ጭማሬ በየቀኑ እየጨመረ ነው የሚገኘው። ከዚህ በተረፈ ኑሮውን እንኳን እንደ ማንም ብሎ ኑሮውን እየተጋፋው እየኖረ እያለ አሁን ላይ ደግሞ ጦርነቱ በዚህ ልክ ተባብሶ ሲመጣ በጣም መኖር ራሱ ያስጠላል ማለት ነው። እንግዲህ ውርጌሳ ወቅታዊ ሁኔታዋ ይህን ትመስላለች። ያው አሁን ላይ እንግዲህ ባንክ ዝግትግት ብሎ ሰውም ጭንቅንቅ ብሎ ይገኛል ማለት ነው። እንግዲህ በውጭ ሀገር የምትኖረው እህት ወንድሞቼ ሰላማችሁ ይብዛ፣ እናንተንም ከጭንቀት ከሀሳብ አላህ ያውጣችሁ፣ ሀገራችንንም ሰላም አላህ ያድርግልን። ሮመዳንንም ጾመው ከሚጠቀሙት አላህ ያድርገን። እንግዲህ ሮመዳንም እያለቀ ነው፣ ጓዙን እየሰታተረ ነው። እንግዲህ እንሻአላህ በመልካም የምንሸኘው አላህ ያድርገን። ሰላም አላህ ያድርገው ሀገራችንን ሰላሟን ይመልስልን ነው የምንለው። ብዙዎቻችን አሁን የሀገር ሰላም በጣም ናፍቆናል። በውጭም ያላችሁ የሀገር ሰላም ናፍቋቸዋል፣ እዚህም የምንኖረው የሀገር ሰላም ናፍቋል ማለት ነው። አንድ ጊዜ እንዲሁ የሆነ ሆኖ ሀገሪቱ ወደ ሰላሟ ብትመለስ በጣም አሪፍ ነው። የሄደውም ይሄዳል፣ ያለውም ነጃ ብሎ ይኖራል ማለት ነው። ስለዚህ የዛሬው መረጃ ይህን ይመስላል። መረጃውን እንደወደዳችሁት ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ። ቻናሉን ብዙ ጥቅም ታገኙበታላችሁ። ስለዚህ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የሀገሬ ልጆች እናንተ ከፍ ካላደረጋችሁኝ ማንም አያደርገኝም። እኔንም ባላ አላህ ይጠብቃይ ማለት ነው።